ዲያቆን ኢንጂነር ሸፈራው መንግስቱ እባላለሁኝ። እዚህ ቦታ የመጣሁት እኔ መጀመሪያ ለመጀመሪያ ጊዜ የመጣሁት 2006 ሐምሌ ወር ነው እና ገና ያኔ በደንብ አልተሰራም ነበረ። ወደዛ ብዙ ነገር እንትን ነበረው መንገድ ልማቱ አልተሟላም ነበር ያኔ። አሁን በጣም በሚያምር ሁኔታ ልማቱ ተሟልቷል። ለሚመጣ ሰው በጣም ብዙ ደስ የሚል ለአይን የሚስብ ነገር ያ ከአይን ከሚስበው በተጨማሪ ደግሞ እጅግ መንፈሳዊ በረከት ያገኛል ቦታ። የቦታዋ ስም ኩክ የለሽ ነው። ኩክ የለሽ ማለት ለጆሮ ኩክ የሌለው ቶሎ የምትሰማ ልመናን ቶሎ የምትፈጽም፣ ቶሎ የምትሰማ። ከዚህ በተነሳ እኔ በወቅቱ በነበረብኝ ችግር መጥቼ የልቦናዬን ችግር ነግሬያት ችግሬ ተቀርፎልኝ ሄጃለሁኝ። እጅግ ትልቅ በረከት አግኝቻለሁ። እዚህ ቦታ ላይ በወቅቱ አንድ ዓይነ ስውር ልጅ ነበረ ቤተሰቦቹ ሙስሊም የሆኑ። እዚህ ቦታ ተጠምቆ ዓይኑ መዳኑን እኔ ምስክር ነኝ። ቦታው ላይ ወቅቱ ያየሁት ምስክር ነኝ። ከዚያ ውጪ በጣም ብዙ ሰዎች ድነዋል። እኔም ቦታው ላይ ብዙ በረከት ተጠቅም ያለሁኝ። እንደው ቦታዋን ያላያችሁ ሰዎች መጣችሁ ብታዩት፣ የልባችሁን ብትነግሯት፣ ድንግል ማርያም የልብን ሰሜናትና ብዙ ችግር ትፈታለች። ቦታው እጅግ አታስቸግርም። ቦታውን መርገጥ ሰማያዊቷ ኢየሩሳሌምን መርገጥ ገነትን፣ ገነት ውስጥ በአካል እንደመገኘት ያክል ነው የሚሰማችሁ። እጅግ የሚያምር ቦታ ነው። ስለዚህ ኦርቶዶክሳውያን የተዋህዶ ልጆች፣ ቅዱስ ክርስቲያን ወዳጆች መጣችሁ ቦታውን ብታዩ ቦታውን ብትጎበኙ ከቦታው እጅግ ሰፊ በረከት ታገኛላችሁ። ላይ እጅግ ብዙ ስውራን የበቁ አባቶች አሉ። የሱባኤ ቦታ ነው። ዋሻዎች አሉ። አምስት ፍልፍል መቅደሶች አሉ። ከዛ ውጪ ደግሞ እጅግ በርካታ የመነኮሳት መኖሪያ ዋሻዎች አሉ። ኩክየለሽ ማርያም፣ ቅድስት ስላሴ፣ እግዚአብሔር ምንያምር ገብርኤልና ትልቁ ደብ ደግሞ ሳሪያል ቅዱስ ሚካኤል ቤተክርስቲያን አለ። ስለዚህ እዚህ ቦታ ላይ መገኘት እጅግ ብዙ በረከት ማግኘት ነው፣ ከአባቶች በረከት ማግኘት ነው። ቦታዋን መርገጥ በራሱ መታደል ነው እና ከቦታዋ መጣችሁ የቃል ኪዳኗ ተሳታፊ፣ በረከቷ ተሳታፊ እንድትሆኑ አሳስባለሁኝ።